በአንድ አመት ዘጠኝ መቶ የኤች አይ ቪ የዳነበት ቦታ ይሄ ነው። በአንድ አመት ዘጠኝ መቶ የኤች አይ ቪ እኔ ጋልቻለ መኪና ለምን አታውኝም? ስድስት አመት ሙሉ ምንም ሳትል እዚህ ቦታ መጣ። ጸበል ተጠምቃ እዚሁ ግቢ ጸበሉን ስጠጣ እባብና ልጅ ተወለዳል። ታቸ አይደለም አለ ወረቀቱ አለቀኔ ላይ ያለ ሶስት እባብ ወጥቶ መጀመሪያ አንድ ትልቅ እባብ ወጣ። ደንግጨት ባለ በሀገር ውስጥም ያላችሁ በውጭም ዓለም ያላችሁ ሁሉ የዚህን ታሪካዊና ጥንታዊ ቦታ ማወቅ ግድ ይላችሁ። ተመልካቶቻችን እንዴት ናቸው? ዛሬ ይዣችሁ የመጣሁት አዲስ አበባ ውስጥ የተቀደሱ ቦታዎች አንዱ ነው። ይሄ ቦታ እንግዲህ እንጦጦ ማርያም ቤተክርስቲያን ይባላል ብዙ ዓመታትን ያስቆጠረ ቤተክርስቲያን ነው። እዚህ ቦታ ላይ ብዙ ታምራቶች አሉ። ሙዚየም አለ፣ ቤተመንግስት የመጀመሪያው የአጼ ሚኒሊክ ቤተመንግስት አለ። በጣም ፈዋሽ ጸበል አለ። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እኔ መልአከ ፀሐይ ቆሞስ አባ ንቆስላሴ ተረፈ የርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ቤተ ክርስቲያን ዋና አስተዳዳሪ ነኝ። እዚሁ ዕለትና ቀን የማስተላለፈው መልዕክት ይች ጥንታዊት እና ታሪካዊት የሆነችው እንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን በውስጧ ብዙ የሚጎበኙ ቅርሳቅርሶች ያሏት ቤተክርስቲያን ናት። ስለዚህ በሀገር ውስጥም ያላችሁ በውጩም ዓለም ያላችሁ ሁሉ የዚህን ታሪካዊ እና ጥንታዊ ቦታ ማወቅ ግድ ይላቸዋል። ጸበሉ፣ ቀደም ሲል አጼ ምኒልክ አይናቸውን ታሞ ይዳኑበት ነው። የመጀመሪያው ጸበሉ ጸበሉ ጥንታዊ ታሪካዊ ከዚህ ከቤተ መቅደስ እንደሚሄድ ነው እና በአጋጣሚ ይሄንን አሁን በቅርቡ እንኳን ይህን የመንገድ አስፋልት ሲሰራ ሲቆፍሩት፣ እዚህ መሀል ላይ ከቤተ ክርስቲያኑ በታች ሲቆፈር፣ እዛ ጸበሉ ጋር ደፍርሶ ለረጅም ለተወሰነ ጊዜ እስኪሰራ ድረስ ድፍርስ ነበር እና ያንን በኋላ ምንም እንዳይነካ ወደ ውስጥም እንዳይሄዱት አድርገን ነው ሰራ እንዲሰራ የተደረገው። ያ ጸበል በነገራችን ላይ ታሪካዊ ጸበል ነው አጼ ሚኒሊክ በት እና ቀደም ሲልም እንግዲህ ያልኳችሁ ታሪክ ወደዚህ ላመጣ ነው እንግዲህ ቀደም ሲል ያው ይህንን ቦታ ጽላቶቹን በእንትን እንደተቀመጡ ነው። ግማሹን የመጀመሪያውን ጎንደር ይዘው በስደቱ ጊዜ አንድ ሰሞን የክርስቲያኖች ስደት አልነበረ የእግራኝ ወረራ ጊዜ የነበረ ስደት እና ታቦታቱን ዋናውን ይዘው ሲሄዱ ግማሹን እዚህ ጸበሉ ጋር እንዳስቀመጡ ነው። እንዲሁም በ1922 ዓ ም አንድ ዲያቆን ነበር ነው እዚህ የሚባለው አባቶችም ይነግሩን ነበር። ይሄ ዲያቆን እዛ አካባቢ ጣኒ ጨሳል ጣኒ የጣን ስም ከበሮ ጽናጽል እና ዜማ ይሰማል። በኋላ እዛ ቦታ ላይ ከብት እየጠበቀ ነው። በዚህ አጋጣሚ እዛ ጸበሉ ቦታ ላይ የእመቤታችን ጽላት ተገልጾ አይቶ አባቶች ጠርተው በ1922 ታቦት ተገኝተዋል። እዛ ቦታ ዋሻ አሁንም ጽላቶች አሉ እዛ ቦታ እና እዛም ቦታ ላይ አሁን ድረስ እንግዲህ የዝማሬ ጽናጽል የእጣን ሽታ ማዕዛ አለው። ያ ጸበል ታሪካዊ ጸበል ነው፣ ብዙ ቅዱሳን ያሉበት ነው፣ ብዙ ዋሻ ያለበት ነው፣ ጽላት ያለበት ነው። እና ያ ጸበል እንግዲህ አጼ ምኒልክ ጀምሮ የነበረ ነው። በኋላ አሁን በምታዩት መልክ በ1993 አመተ ምህረት ለማሰራት ተሞክሮ አሰርተነዋል። ጸበሉ ግን ለማግኘት ድንጋይ ነው ከድንጋይ ላይ የሚፈልቅ ጸበል ነው። በጣም ረጅም ከ115 ሜትር በታች ወደ ታች ተቆፍሯል። በፍጹም የጸበሉን ስር ማግኘት አልተቻለም። ድንጋዩ የመጨረሻ ተውት ተብሎ ነው እና ቢቆፈር ድንጋዩ ረጅም ጊዜ ነው የፈጀው የጸበሉን እንትን ከአራት ከአምስት አመት በላይ ነው ጸበሉን ለሰርቶ ለመጨረስ እና በ1993 በጸበሉ መልክ የተሰራው እና ብዙ ሕሙማን ድነውበታል። በዚህ ቦታ ላይ እዚህ ግቢ እንኳን እባብና ልጅ ወለደች ነበረች ስድስት አመት ሙሉ ምንም ሳትል እዚህ ቦታ መታ ጸበል ተጠምቃ እዚሁ ግቢ ጸበሉን ስጠጣ እባብና ልጅ ተወልዳለች። ሐኪም ቤት ሄጄ ኮፐሬሽን፣ ብዙ ጊዜ ኮፐሬሽን አድርገዋታል። ከዛ በኋላ ግን ምንም አልተሻለኝም አለሽ። እዚህ መጣሽ እዚህ መጣ። ባለፈው ሰምታችኋል፣ ሁላችሁም ሰምታችኋል። ለትናንት ወዲያ ዛሬ ወደ ላይ ወጣን እንጂ ነጣለሽ ሰጥ የልጅቱ እንጂ። እና ከዚህ በኋላ ጸበሉን መጥቼ ጸበሉን ስጠጣ፣ በጠጣው ሰዓት ጠጥቼ በሶስተኛው ቀን ደም በደም በደም ወረደ። በቃ ልክ እንደ ውርድ ነው፣ በቃ የወረደው። ደግሞ ከዛ በኋላ ስጋ እየተቆራረጠ እየተቆራረጠ ወጥቶ ይኸው፣ ከዛ በኋላ ጤነኛ ሆኜ አሁን ብዙ ችግሮች ተወግደውልኛል ብላ ትናንትና ወዲያ አምስት መቶ ብር ስለት አስገብታ ሄዳለች። እና ብዙ ታምር አለ። ሌላም ደግሞ አለ። አንድ ሰው ባለፈው አለ ወረቀቱ ከእጅ አለ በቁመቱ ልክ በቁመቱ ልክ በቁመቱ ልክ እባብ ሶስት እባብ ሰምታችኋላለን፣ ባለፈው አይታችኋላለን ይሄ አሰት አይደለም አለ ወረቀቷ አለ ቀን ያለ ሶስት እባብ ወጥቶ፣ መጀመሪያ አንድ ትልቅ እባብ ወጣ፣ ደንግጬ ጥዬው ወድቋላ። ከዛ በኋላ ደግሞ ሁለተኛ በሁለተኛው ቀን አንድ እባብ ወጣ፣ አሁንም ጥሎ ተደ በሶስተኛው ቀን ይዞት የመጣው እንዲህ ተቆላልሟል። እንዲህ ተቆላሙ ተቆላሙ እራሱ ይህ እባቡ እራስ ላይ እንደዚህ ያለ እንዲህ ተጎልጧል። ስልክ ቁጥራቸውም አለ እህቱ ጥላው ይዘው ነው የመጣሽ። እሱም እንደዚሁ ሐኪም ቤት ይ አኪም ሐኪም ያልሄድኩበት ሐኪም የለም ነው ያለ ያልሄድኩበት፣ ገንዘቤንም ጨርሼ። ከዚህ ግን በትንሽ ቀን በሰባት ቀን ባልሞላ ድኖ መስክሮ ሄዷል። ሌላም ብዙ አለ ለመናገር ግን ትንሽ ጊዜና ሳ ስለሌለ እንጂ የመቤታች ታምር የብቻ አይደለም በብዙ በብዙ ጊዜ አሁንም እዚህ ያላችሁት ሁላችሁ ብዙዎቹ የመሰከራችሁ አላችሁ ኤችአይቪ በሽተኛ ናት። በውስጧ ኤችአይቪ ያለ መድኃኒትም ጀምራለች። መድኃኒቱንም አሁን ልተው ብላ ያለች እኔ አይሲ ቆይ ከአንደኛ ወር እስከ ሁለተኛ እስከ ሶስተኛ ወር ብለው በሶስተኛ ወር ስተች መድኃኒት አለ የለም፣ ሌላ ኪምም እንደዚህ ህጅ ብያጣለሁ። እሷም ደግሞ እንደዚህው ከቻይ በሽታ ደህና ሆና ዛሬ ለቄደር ላይ ቤተክርስቲያን ወጥታ ነው እንጂ እሷም በትናንት ወዲያ ነው ሱሚያውን በአንድ አመት ዘጠኝ መቶ የኤችአይቪ የዳነበት ቦታ ይሄ ነው በአንድ አመት ዘጠኝ መቶ ይህቻል።

አዎ አዙረው ለእኔ አይሰጡኝ ነበረ አሁን ግን አስራ አመት ሞላ ተተገበረልኝ ግፋር ጋዜጣው ታምሮ ላይ ቁጭ ብዬ አሳበርኩ እናቷን አሳበርኩኝ እኔ

ቅዱስ ስርዓት አለ። ክብራ ቅዱስ ይደረጋል በየጊዜው ጸሎተ ምሕላ እንኳን ለእናንተ ቀርቶ ሀገር የሚጠብቅ አባቶቻችን ያደርጋሉ። ከዚያም ደግሞ በአስራ አምስት በአስራ አምስት ቀን ደግሞ ጨድር ጥምቀት እየተባለ ደግሞ ጨድር ጥምቀት እያስተባበሩ ያጠምቃሉ አባቶቻችን። ለዚህ ተሳታፊ ሆናችሁ ይህን የሚያስጨንቀን ከላያችን ላይ አውርቀን እስከምንጥል ድረስ ለዚህ ተሳታፊ እንድትሆኑ ሱባኤውም የምትገቡ ደግሞ የሱባኤ ቦታ እዚህም አለ እየመጣችሁ ሱባኤ መግባት መቤታችን መለመን ትችላላችሁ። ሁላችንንም እግዝእትነ ማርያም ባርካ ፈውሳ ታድነን። ጸበሉ በ1993 ቤቷ የተሰራች ናት ብዙ ድህነት እየሰጠ ነው ከኤች አይቪ በሽታ ከአይምሮ በሽታ ከጉበት ከካንሰር እንግዲህ የማያምነው ምንም እምነት የሌለው ሰውዬ ነበር ምንድን ነው እምነት እንግሊዝ አይወስን ምንም እምነት የለኝም ሶስተኛ ካንሰር ደርሶ ከካንሰር የዳነበት ጸበሉ እና ጸበሉ አሁን ድረስ ብዙ ገቢረ ተአምራት እየተፈጸመ ነው ቅድም አይታቸዋል ብዙ ህሙማን በጸበሉ በእምነቱ በቅባ ቅዱሱ ቅባ ቅዱስ እንግዲህ ያው ሮብና አርብ ቅባ ቅዱስ አለ እዚህም ደግሞ መስቀሉ ቅድም ያየ ነው። መስቀል ላይም ዘወትር ያው እግር ሊታዘላል ቅባ ቅዱስ ምእመናኑ እንዲፈወሱበት ለብቻ ቤት ሰርተን ለብቻ ነው ያስቀመጥ ነው። እና ይህንን ይመስላል የመጀመሪያው እንግዲህ የጸበሉ ታሪክ። አሁንም ብዙ ምእመናን አሉ። ሌላው ቀርቶ እንግዲህ ጸበሉ ጋር አሁንም ሱባ የሚይዙ ሰዎች አሉ። ለሰባት ቀን ለአስራአራት ቀን ሰፊ አዳራሽ አለ። የወንድ ለብቻ የሴት ለብቻ። ለሰባት ቀን ለአስራአራት ቀን ብዙ ሰዎች መልስ የሚያገኙበት ቦታ ይህ ታላቅ ቦታ ነው ማለት ነው። እንግዲህ ጸበሉ መንገዱ አሁን ተሰርቷል። ቅርብ ነው፣ ከአስፋልት ወርዶ መግባት ነው። ቀደም ሲል እንኳን በእግር ያስኬድ ነበር፣ 10 ደቂቃ 15 ደቂቃ ዳገት ነበር። አሁን ግን 17 ቁጥር በዛው ይሄዳል፣ 122 ቁጥር ታክሲ ሸገር እዛው በሩ ላይ ነው የሚጥለውና በዚህ አጋጣሚ ለምእመናኑ በእውነት የተቸገረ ሰው በሙሉ መጥቶ እንዲፈወስ በዚህ አጋጣሚ ጥሪያችን እናስተላልፋለን። ጸበሉ ዘወትር ክፍት ነው። አባቶች ያጠምቃሉ። ከዚህ ከቤተ ክርስቲያን እንግዲህ ዙሪያው ራሱ በንብ የተከበበ ነው። ቀድማ የታችሁት እንደሆነ አምስት ቦታ ንብ አለ። በመስቀል ግራና ቀኝ ጉልላቱ ላይ አንዳለ ግራና ቀኝ ሁለት፣ ከኋላም ከፊትም አምስት ንብ አለና በንብ የሚጠበቅ ነው። ያ ንቡ ራሱ እንግዲህ አንዳንድ ሰው አላስፈላጊ ሰው እዛ ቦታ ላይ ሲሄዱ ሁሉ ተንኮል ያሰበሰው ያን በንብ ተነድፎ ይወጣል ማለት ነው።